እስኪ ቁርአን ሰው ሰራሽ መጽሐፍ መሆኑን የሚያሳይ አንድ ግጭት ላሳያችሁ። ለጦርነት ላለመዝመት ሙሐመድን ፈቃድ የጠየቁት ሁሉ ተወቃሾች ናቸው ወይንስ አይደሉም? ለዚህ ጥያቄ ቁርአን ሁለት የተምታቱ ምላሾችን ይሰጠናል። የመጀመሪያው ምላሽ የሚገኘው ሱራ 9 አያ 44ና 45 ላይ ነው። እንደዚህ ይላል። እነዚያ በአላህና በመጨረሻው ቀን የሚያምኑት በገንዘቦቻቸውና በነፍሶቻቸው ከመታገላቸው ለመቅረት ፈቃድን አይጠይቁም፤ አላህም የሚፈሩትን ዐዋቂ ነው። ፈቃድን የሚጠይቁ እነዚያ በአላህና በመጨረሻው ቀን የማያምኑት ልቦቻቸውም የተጠራጠሩት ብቻ ናቸው፤ እነርሱም በጥርጣሬያቸው ውስጥ ይዋልላሉ ይላል። ከዚህ በተጻራሪ ሱራ 9፡93 እንደዚህ ይላል። የወቀሳ መንገዱ በነዚያ እነሱ ባለጠጋዎች ሆነው ሳሉ ለመቅረት ፈቃድ በሚጠይቁ ሰዎች ላይ ብቻ ነው፣ ከቀሪዎቹ ጋር መሆናቸውን ወደዱ፤ አላህም በልቦቻቸው ላይ አተመባቸው፣ ስለዚህ እነርሱ አያውቁ። በመጀመሪያው ጥቅስ ላይ ከጦርነት ዘመቻ ለመቅረት ፈቃድ የሚጠይቁት በአላህና በመጨረሻው ቀን የማያምኑት ልቦቻቸውም የተጠራጠሩት ብቻ እንደሆኑ በመግለጽ ሁሉንም ተወቃሽ የሚያደርግ ሲሆን በኋለኛው ጥ ጥቅስ ግን ቃሉን በማጠፍ ባለጸጋዎች ሆነው ሳሉ ለመቅረት ፈቃድ የሚጠይቁት ብቻ ተወቃሾች እንደሆኑ ይናገራል። ስለዚህ ግጭቱ ግልጽ ነው። እንግዲህ ልብ በሉ፣ መጀመሪያ ላይ ፈቃድን የሚጠይቁት ከሃዲያንና ተጠራጣሪዎች ብቻ እንደሆኑ በመግለጽ ከዘጋ በኋላ ትንሽ ቆይቶ ተወቃሾቹ ባለጸጋዎች ሆነው ሳሉ ለመቅረት ፈቃድ የሚጠይቁ ሰዎች ብቻ እንደሆኑ ይናገራል። ሙሐመድ ተመሳሳይ ስህተት ከሰራ በኋላ ማስተካከያ ሲሰጥ ይህ የመጀመሪያው አይደለም። ሱራ 4 295 ላይ አካል ጉዳተኞችን ሳያገናዝብ ሁሉንም ከወቀሰ በኋላ አንድ አካል ጉዳተኛ ጥያቄ በማቅረቡ ምክንያት መገለጡን እንዳሻሻለ ዛሬ በቁርአን ውስጥ የሚገኘውም የተሻሻለው መገለጥ እንደሆነ በሳይ አልቡኻሪ ሀዲስ ውስጥ እንዲህ ተጽፏል። አልበራ እንዳስተላለፈው ተቀማጮቹና በአላ መንገድ በገንዘቦቻቸውና በነፍሶቻቸው የሚታገሉት አይተካከሉም፣ የሚል ሱራ ወርዶ ነበር። ነቢዩ እንዲህ አሉ፣ እስኪ ዘይድን ጥሩልኝ፣ መጽሐፊያ፣ ሰሌዳ፣ የቀለም ገንቦና አጥንት ያምጣልኝ። ከዚያ ተቀማጮቹና በአላ መንገድ በገንዘቦቻቸውና በነፍሶቻቸው የሚታገሉት አይተካከሉም ብለ ጻፍ አሉት። በዚህ ጊዜ አይነ ስውሩ አምር ቢን ኡም መክቱም አጠገባቸው ተቀምጦ ነበር። እርሱም እንዲህ አለ የአላ መልእክተኛ ሆይ፣ ለኔስ የሚሰጡት ትእዛዝ ምንድን ነው? እኔ አይነ ስውር ሰው ነኝ። ስለዚህ በዚህኛው አንቀጽ ፋንታ ተከታዩ አንቀጽ ወረደ። ከምእመናን ጉዳት ባለቤቶች ከሆኑት በቀር ተቀማጮቹና በአላ መንገድ በገንዘቦቻቸውና በነፍሶቻቸው የሚታገሉት አይተካከሉ ሳያለ ቡኻሪ ቅጽ 6 መጽሐፍ 61 ሀዲስ ቁጥር 512 እንዲሁም ሳይ ሙስሊም መጽሐፍ 20 ሀዲስ ቁጥር 4676 እና 4677 ስለዚህ ቀደም ሲል በተመለከትናቸው ጥቅሶች ውስጥ የሆነው ከዚህ የተለየ አይደለም። ሙሐመድ በጦርነት ወቅት በነበረው ግርግር ምክንያት በተረበሸ ስሜት ውስጥ ሆኖ ፈቃድ የጠየቁትን በሙሉ በካህድነት ፈረጀ። ትንሽ ሲረጋጋ ደግሞ ሁሉም ከሃዲዎች እንዳልሆኑና የእውነት የተቸገሩ ሰዎች መኖራቸውን አስተዋለ። እናም የመጀመሪያ ንግግሩን አረመ። ከዚህ የተለየ ምንም ተአምር የለም። ከፈጣሪ ዘንድ የሆኑ መገለጦች ፍጹማን በመሆናቸው እንዲህ ያሉ በሰዎች አስተያየቶች ላይ የተመሰረቱ ማሻሻያዎች አያሻቸውም።